የአማርኛ ቃላትን እንዴት በቀላሉ መመስረትና እንዲሁም ደግሞ ማንበብ እንደምንችል የምንመማር ይሆናል። እንግዲህ አንድ ሰው ወይም ደግሞ ተማሪ ሰላሳ አራቱን የአማርኛ ፊደሎች አቀላጥፎ ማንበብ መጻፍ ከቻለ በኋላ ቀጣዩ ስቴፕ ወይም ደግሞ ደረጃ ቃላት ምስረታ ነው የሚሆነው ማለት ነው ሰው በዛሬው ትምህርታችን እነዚህ የምታያቸውን የተለያዩ የአማርኛ ቃላቶች እንዴት በቀላሉ ማንበብ መጻፍ እንችላለን የሚለውን ለጀማሪዎች በሚሆን መልኩ እንመማራለን። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ አሁን እዚህ ጋር የምታዩት የመጀመሪያ የአማረኛ ቃላት ምን ይላል የሚለውን ነገር ስናይ መጀመሪያ እያንዳንዳቸውን ሆሄዎች እየቆጠርን እናነባለን። ከዛ ደግሞ ጠቅለል አድርገን እየምናነብ ይሆናል ማለት ነው። ኦኬ አሁን ስናነበው አ ሸ ና ፊ አሸናፊ፣ አሸናፊ ብለን እናነባዋለን። የመጀመሪያው እንደምታዩት አነች ከዛ ሸ ሶስተኛዋ ና የመጨረሻዋ ፊ ነች። ሶ በአንድ ላይ ሲነበብ አሸናፊ አሸናፊ። ኦኬ ወደ ሁለተኛው ስንሄድ የሁለተኛው ደግሞ እስኪ እናነበው ለ ወ ደ ፊ ት ለወደፊት ለወደፊት። ኦኬ ወደ ሶስተኛው ስንሄድ ሶስተኛው ደግሞ አ በረታች አበረታች አበረታች ብለን እናነባዋለን። ኦኬ ይህስ ምን ይላል? አ ካ ባ ቢ አካባቢ፣ አካባቢ። ኦኬ ወደዚህኛው ስንሄድ ለ ሰ ድ ስ ት ለስድስት ለስድስት። ኦኬ ይህስ ምን ይላል ማ ህ በ እር ማህበር ማህበር። ኦኬ ወደዚኛው ስናይ ድኛው ስ ምን ይላል ግኝ ት ግኝት ግኝት። ኦኬ ሁለተኛው የመጀመሪያው እንደምታዩት አነች ከዛ ቀ ሶስተኛዋ ባ አራተኛዋ ፊደል ኢ ነች። በአንድ ላይ ሲነበብ አ ቀ ባ ይ አቀባይ አቀባይ ኦኬ። ይህስ ምን ይላል? ከ በ ሮ ከበሮ ከበሮ ኦኬ። ወደዚህኛው ስነድ አ ካ ላ ት አካላት አካላት ተብሎ ይነበባል። ኦኬ። ቀጣዩ ኢኮኖሚ ኢኮኖሚ ኢኮኖሚ ብለን እናነባዋለን። ኦኬ። የሚቀጥለውስ ምን ይላል? ማ ሳ መ ማሳመር ማሳመር ኦኬ ይህን በዚህ ካየን፣ ወደዚህኛው ስንሄድ የኛው ደግሞ ተረ በሸ ተረበሸ ተረበሸ። እሺ ሁለተኛው ተደፈረ ተደፈረ ተደፈረ። ኦኬ ይሄኛውስ ምን ይላል? ተቃ ው ሞ ተቃውሞ ተቃውሞ ብለን እናነባዋለን። ኦኬ ወደዚህኛው ስነድ ይሄኛው አ ቆ ሰ ለ አቆሰለ አቆሰለ። እሺ ይህስ ምን ይላል? አ ሰ ራ ር አሰራር አሰራር። ኦኬ ወደዚህኛው ስንሄድ እኛው ደግሞ የመጀመሪያ እንደምታዩት አነች፣ ሁለተኛዋ ሸ፣ ሶስተኛዋ ፊደል ዋ በአንድ ላይ ሲነበብ አ ሸ ዋ አሸዋ፣ አሸዋ ብለን በቀላሉ ማንበብ ይቻላል ማለት ነው። ኦኬ። ይህስ ምን ይላል? ወደዚህኛው ስንሄድ መ ለ ወ ጥ መለወጥ፣ መለወጥ ብለን እናነባዋለን። ኦኬ ሁለተኛው ተሳትፎ ተሳትፎ ተሳትፎ። ኦኬ። ሶስተኛው ፈሳሽ ፈሳሽ ፈሳሽ። እሺ፣ የስ ምን ይላል? ጋዜጠኛ ጋዜጠኛ ጋዜጠኛ ብለን እናነባዋለን። ኦኬ ይህስ ምን ይላል? መ ላ ም ት መላምት፣ መላምት ብለን እናነባዋለን። ኦኬ ወደዚኛው ስንሄድ ይኸኛውስ ምን ይላል? ኮሚ ሽ ን ኮሚሽን፣ ኮሚሽን ብለን በቀላሉ ማንበብ ይቻላል ማለት ነው። ኦኬ ይህን በዚህ ካየን ወደዚህኛው ስንሄድ ይሄኛው ደግሞ የመጀመሪያዋ እንደምታዩት ተነች ከዛ ሾ ሶስተኛዋ ፊደል መ በአንድ ላይ ሲነበብ ተ ሾ መ ተሾመ ተሾመ ብለን ነው የምናነባው። ኦኬ ሁለተኛውስ ምን ይላል? ሁለተኛው ደግሞ ነ በራ ቸ ው ነበራቸው ነበራቸው ኦኬ፣ ሶስተኛው ማ ሳ መ ን ማሳመን ማሳመን። ማ እሺ፣ ይህስ ምን ይላል? ማ ቀ ና ጀ ት ማቀናጀት ማቀናጀት ብለን ማንበብ ይቻላል። ኦኬ፣ ይህስ ምን ይላል? የመጀመሪያ ፊደል ስነች ከዛ ሜ ሶስተኛዋ ፊደል ት፣ የመጨረሻዋ ን። ሶ እነዚህን ፊደሎች በጋራ አቀጣጥመን ስናነባቸው ምን ይሆናል? ስ ሜ ት ን ስሜትን፣ ስሜትን። ኦኬ ይህስ ምን ይላል? እኛው ደግሞ መ ታ ቀ ብ መታቀብ መታቀብ ብለን ማንበብ ይቻላል ማለት ነው። ሶ በተለይ ለአማርኛ ጀማሪ ከሆነን መጀመሪያ ላይ እያንዳንዱን ፊደሎች እየቆጠርን ለማንበብ መሞከር፣ ከዛ ደግሞ ጠቅለል እያደረግን ለማንበብ መሞከር፣ ሁሌም ልምምድ ማድረግ ፕራክቲስ ማድረግ፣ ቪዲዮዎችንም ጀምራችሁ አለማቋረጥ እስከ መጨረሻው ታግዛችሁ መከታተል መቻል፣ ሁሌም ፕራክቲስ ልምምድ ማድረግ። በእርግጠኝነት እንደዛ ካረጋችሁ ምንም የሚከብድ ነገር የለውም ማለት ነው። አማርኛን በቀላሉ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። ትችላላችሁ ኦኬ። እንዲሁም ያልገባችሁ ማንኛውም ነገር ካለ በኮመን ሴክሽን በኩል ብትጽፉልኝ እኔ የእናንተን ጥያቄ ለመመለስ ሁሌም ዝግጁ ነኝ ማለት ነው። እንዲሁም ደግሞ በተለያየ ምክንያት ዩትዩ የምንለቃቸውን ቪዲዮዎች ወይም ደግሞ ትምህርቶች መከታተል ሰዓት ያጠራችሁ፣ የከበዳችሁ፣ ሊገባችሁ ያልቻለ ልጆች በውስጥ መስመር ደውሉልን ቪዲዮ ላይ ባስቀመጥነው ስልክ ወይም ደግሞ በቴሌግራም በዋትሳፕ፣ በሌሎችም የሚዲያ አማራጮች ሊሆን ይችላል። ብትደውሉልን ቀለል ባለ መንገድ አስተምረን በአጭር ሰዓት ውስጥ አማረኛን አቀላጥፋችሁ ማንበብ መጻፍ እንድትችሉ መሆን ትችላላችሁ ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ እየተመኘሁ ሰነ ጊዜ